ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ነው። በተረምሮ ሰዓት መተናል። ላይክ ማድረጋችሁን እንዳትረሱ ወዳቸዋለሁ። ተባረኩ ሁላችሁ። እጅግ በጣም ደስ የሚል ነገር ላሳያችሁ። የዛሬ ሶስት አመት ነው፣ አራት አመት ይሄ ልጅ እንደዚህ ይናገር ነበር። ጉድ ነው። ዘሙ ይቀርታክለው ኢየሱስ ያድናል። ኢየሱስ መንገድ ነው። ወንድሜ፣ ከእናንተ በፊት እናቃለን። እቺ ቤተክርስቲያን ከእናንተ በፊት ኢየሱስን ታውቀዋለን። ከእናንተ በፊት ስታስተምረው ስትሰብከው ኖራለች። ራሱ መጽሐፍ ቅዱስም የምን እንድታረጉ ኮያዝም በቃ ምንም ደስተኞች ስላልሆነ አላችሁ፣ ምንም እርግጠኛ የሆናችሁበት እንደሌለ ነው። እኔ እንደ እኔ ደግሞ አስጠልታችሁኝ፣ አታቁ የመጨረሻ የበታችነት የሚሰማችሁ ትንን ሰው ወንድሜ፣ እዚች ጋር ወራጅ አለ። ልጅ ይሄን ብዬ ይያስባሉ ቀንና ማታ ጴንጤን ነው መሳደብ። ታስጠላላችሁ ብና ኢየሱስ ብቻውን ያድናል። ኢየሱስ አይደል ደረሳ ክብር ለኢየሱስ ይሁን። እንዴት ደስ እንዳለኝ

ከክብር ቅምጣት ባይሰግድ ከክብር ቅምጣት አይቀንስም። እንኳንስ ሊያጎልብህ። ከክብር ቅምጣት አይቀንሱ። እንኳንስ ሊያጎልብህ። ቦታ መርጣችሁ፣ ሰው መርጣችሁ ወንጌል የሚሰብኩ ሰዎች ስሙ። የጌታ እጅ መቼ እንደሚመጣ ምን እንደሚያደርጋት ታውቁ። ወንጌል መናገር ዘር መዝራት ብቻ ነው። አንድ ቀን ይበቃል፣ ውጤቱን እንዲህ አደባባይ እናያለን። ክብር ለኢየሱስ ይሁን። የጴንጤን ነገር እንዲህ የሚጠላ ጌታ ኢየሱስ ልቡን ቀይረው፣ እንደዚህ የጴንጤን መዝሙር አራራራ አይታሰብም፣ በሰውኛው አይታሰብ። ጌታ ግን ይደርሳል፣ ይነካል። ክብር ለኢየሱስ ይሁን። እንዴት ደስ እንዳለኝ! ወንጌልን እየመረጣችሁ አታውም ለሁሉም ሰው ክብር ለኢየሱስ ይሁን። እንዴት ደስ እንዳለኝ! ኢየሱስ ብቻውን ነው ያለው እንኳንስ ሊያጎልብ እውነት ነው እኔ ዝም ብል

ግባህና ስለግግባ የቱ ጀግና ነው እጁን ያልሰጠ? ኢየሱስን አይቶ ያልደነገጠ? ልከተልህ ያላለማነው የኢየሱስ ፍቅር አሸናፊ ነው። የቱ ጀግና ነው እጁን ያልሰጠ፣ ወይ ወይ ወይ ወይ ወይ፣ ማራኪ ነው ፍቅሩ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድና፣ ደስ አይልም እንደዚህ፣ ነው በቃ ይማርካል፣ ያመጣል። ገና ነው ገና ነው፣ ምኑን አይታችሁ? የኢየሱስ ፍቅር ብዙዎቹን ይማርካል። ክብር ለኢየሱስ ይሁን። ምንም ማረግ አይቻልም። ብቻውን ያድናል፣ ደስ ይላል ኢየሱስ የምትለው ድንግል ማርያም ብቻ ናት። ከድንግል ማርያም ውጪ ለኢየሱስ ክርስቶስ ስም የሰጠው ማንም አካል የለም። ማንም የለም እንዴ! አይደለም አይደለም። ስም የሰጠችው ማርያም አይደለችም። ኢየሱስ የሚለው ስም የተሰጠው ከማርያም አይደለም። ኖ ኖ። ማርያም ስሙንም ኢየሱስ ትይዋለሽ ብሏታል። አላታም ኢየሱስ ትይዋለሽ ማለት ኢየሱስ ብለሽ ስም ታውጭለታለሽ አይደለም። እግዚአብሔር ያዘጋጀው ለእሱ ስም ከስም ሁሎቹ በላይ የሆነ ስም ተሰጠው። እንደምን እየተሰማ አይደለም ደምዬ? እንደዚህ አይነት እንደዚህ ሌላ ጊዜ ብናወራ ይሻላል ደምዬ። እንደዚህ ከጨለማ እያመለጡ ወደ ክርስቶስ የሚመጡም አሉ። ሆዳቸውን አስቀድሞ እንደዚህ በጨለማ ውስጥ የሚገቡም አሉ። ይህንንም ሳታውቅ ነው ከኤርሚያስ ጋር ካላወራው ያዙ ይልቀቁኝ። ኤርሚያስ መጣ እንዳደነግጥ ምን አይነት ሰው ነው? በጌታ በኢየሱስ ስም ደምረው፣ ምን ይደምራል? መቀነስ ነው እንጂ። ይህ ሰውዬ ጨቅና ነው። ሰው ለማስደሰት ምን አይል ነው የሚሄደው። በጌታ በኢየሱስ ስም ሆዳችሁን እንዳታስቀድሙ። መጨረሻ እንደዚህ ነው የሚሆነው። ኢየሱስ ሁሌም ከፊት ይሁን። ጥቅማ ጥቅም ከፊት ከሆነ እንደዚህ ትሆናላችሁ። ኢየሱስ ያድናል፣ ወደ ቤቱ ይመልስ። ሌላ ምን እንላለን? ስሙ ይንንም ጸልዩልኝ፣ ጸልዩልኝ፣ ጤና እንዲሰጠኝ በነገሩ መከራ እንዲሰጠኝ ይህ አገልጋይ ጸልዩልኝ እያለ ነው። አንድ ነገር ልንገራችሁ፣ ይህ መምህር ቢሞት ቢሞት ማለት ነው። እግዚአብሔርን ነው ብላችሁ ድንግል ማርያምን ግን ለምኝልኝ አይልም ለምን ኦርቶዶክሶች በምልጇ ስለሚያምኑ ዘወትር ቅድስት ሆይ ለምኝልኝ ስለሚሉ እንደማያዋጣው ያውቃል እና ቢሞት በድንግል ማርያም ምልጃ ስለሚያምን ለሕዝቡ ይላል ጸልዩልኝ ይላል በድንግል ማርያም ግን ቅድስት ሆይ ለምኝልኝ ለምንኝልኝ መቼ መቼ መቼም አይልም መቼም ይሄንን ስትሰሙ መጽሐፍ ቅዱስ የሚባል ነገር በዞረበት ያልዞረ ሰው እንደሆነ ያስታውቃል ወንድሜ ገና ወጣት ነው። በዚህ እድሜ ተረት እንደዚህ በአደባባይ ማውራት ግን ጥሩ ነው። በሕይወት ያለ ሰው ይጸልያል። መጽሐፍም ይህንን እናገራል። አንዳችሁ ለአንዳችሁ ጸልዩ። የሞተ ሰው ለማን ጸልዮ ያውቃል። አዎ እሷ በሕይወት ብትኖር ይሁን እሺ፣ ከሞተች በኋላ ምን ቀረ? አሁን ያለነው እኮ አንደኛ ክፍለ ዘመን መጽሐፍ ቅዱስን ገልጣንብ ደግሞ ተረቱን በኮንፊደንስ እናገራል። እግዚአብሔር ከዚህ ጉድ ያውጣል። ይህ እኮ በቁም መታሰርኮ የኔ አባት። የሞተ ሰው ምንም አያረቅም፣ መዝገቡ ተዘግቷል። በህይወት ያለ አንዱ ለአንዱ ይጸልያል። አለቀ። አጭር መልስ ይሄ ነው። ኢየሱስ ብቻውን ያድናል። ተረት ግን ገዳይ ነው። ወደ ኢየሱስ ና። ምንም ማረግ አይቻልም። ክብር ለኢየሱስ ይሁን። ሰሞንንም ኦርቶዶክሳውያን፣ እንግዲህ አሁን የምለቅላችሁን ቪዲዮ ልብ ብላችሁ አድምጡ። እነዚህ ፕሮቴስታንቲዝም የሚባሉ ሰዎች ብዙ ጊዜ ሴጣኒዝምን ዘመን እንደሚከተሉ እንግዲህ እንደሚያምኑ ነው የምንናገረው። ጊዜ ጊዜ ጊዜ ማለት ነውና እነዚህ ሰዎች ለራሳቸው ብቻ የቆሙ ለስጋቸው የቆሙ እንደሆነ ነው እዚህ ቪዲዮ ላይ አሁን የምልቅላችሁ ቪዲዮ ላይ የማሳያችሁ እና በጣም የሚያሳፍሩ ከማሳፈርም አልፎ በጣም የሚያሳዝኑ ሰዎች ናቸው እነዚህ ሰዎች ማለት ነውእና የሚከተሉት ክርስቶስን እንዳልሆነ እነ ሉሲፈርን ይህ አሁን የሚታየው ዓለም ላይ ያለውን እንግዲህ ዓለምን የተቆጣጠረውን የሴጣንን መንፈስ በጣም አርገው የሚከተሉ እነ ሉሲፈርን ሁሉንም በጣም አርገው የሚከተሉ ሰዎች ናቸውና፣ ለዚህ ነው እኛ ኦርቶዶክሳውያን እኔ ሁሌ እናገራለሁ። ከእንደነዚህ ሴጣን ሰዎች ጋር የኛ የኦርቶዶክስ ልጆች እባካችሁ እናንተ ክርስቶስን በትክክል የምታውቁ በቤተክርስቲያን በስነ ምግባር ታንጻችሁ ያደጋችሁ ናችሁ። ማናችሁም እዚህ ኦርቶዶክሳዊ ነን ብላችሁ ከነዚህ ሰዎች ጋር የምትወያዩ ሰዎች ማለት ነውና፣ እነዚህ ሰዎች በጣም ሊያሳስቷችሁና ወደ ሌላ ነገር ውስጥ ሊከቷችሁ በጣም እየሞከሩ ነው። ውይይት ብላችሁ እባካችሁ አትቅረቡ፣ አትግቡ። እንዴ ሰው እንዴት ከሰይጣን ጋር እንዴት ውይይት ይቀርባል? እንዴ አይ፣ በፍጹም እኮ የማይሆን ነገር ነው። እየሰራቻለሁ ስለሆነ እቺ ኦፓል የምትባል ልጅ ሁል ጊዜ ኦርቶዶክስን ስለምትሳደብላቸው ብቻ። አሁን የው ቀለሜም እንግዲህ እውቅና ሰጥቷት በጣም ነው ምከታተላት በጣም ነው ምወዳት በጣም ነው ምታስደስተኝ ንግግሮቿን ሁሉ ነው ማዳምጠው እያለ ነውና፣ እባካችሁ ይህንን ቪዲዮ አሁን የምለቀውን በደንብ ተከታተሉ፣ በደንብ አዳምጡት። እነዚህ ሰዎች አሁን ያለውን የሴጣኒዝምን ዓለም ነው እየተከተሉ ያሉት እንጂ ክርስቶስን እንዳልሆነ እወቁ። ንቁ፣ በፈጠራችሁ ንቁ። እውነቴን ነው። እነፈለገም እነ ልደትም እነ አኬም ማናችሁም፣ እነዚህ ሰዎች ጋ ገብታችሁ እባካችሁ አትነጋገሩ። ስንት ጊዜ ነው የምንነግራችሁ እኛ ኦርቶዶክሳውያን። እውነቴ ነው። በጣም በጣም እውነቴ ነው። አለበለዚያ ሌላ ነገር ውስጥ ልንገባ ነው። አሁን እውነቴ ነው። በጣም የሚደብር ነገር ነው። እና እነዚህ ሰዎች ዓለምን የሚከተሉ ናቸው እንጂ ዓለምን ንቀው ክርስቶስን የሚከተሉ ሰዎች ስላልሆኑ እባካቹ ተሳስተው ያሳስጧቸዋልና፣ አትወያዩ ከነዚህ ሰዎች ጋር። የሰይጣን ትልቁ ክፋቱ ምንድነው? ያለውን ከሆን እንደውን አድርጎ ነው የሚያሳየው። አሁን ይሄ ልጅ የተናገረው እያንዳንዱ ነገር ቦታ ቀያይሮ ነው ያወረው ሰይጣን። ማን እንደሚያሳዝን ማን ክርስቶስን ያውቃል አያውቅም፣ ይሄ የአደባባይ ምስጢር ነው። እኔ አሁን በዚህ ልጅ አልፈርድ፣ የሚያቆ ጉድ የለም። ያሳዝናል እኮ አንዳንዴ በዚህ እድሜ የሚያወራውን እንኳን እንዳያቅ አርጎ አስሮ ቁጭ አድርጓል። የተገኘውን ያወራል፣ ተረት ያወራል፣ ታሪክ ያወራል። አፈ ታሪክ እኮ ነው። በጣም ነው የሚያዛዝነው። ደሞም ያስጠነቅቃል። ወደዚያ እንዳትሄዱ ይላል። ስም እየጠራ እነ ፈለጋ እናንተና እንዳትሄዱ ይላል። ሴጣን ራሱ ነው። ይሄንን የምናገረው ምክንያቱም ሲሄዱ የሚገለጥ ነገር አለ፣ የሚወጣ ነገር አለ፣ የተሸፈነ ነገር አለ። እሱ ተገልጦ ለህዝቡ ይታያል። ይህንን አይፈልግም። አትሄዱ፣ እንዳትወያዩ ምና እውነት ይዘህ እንዴት በአደባይ ትፈራለህ? እስቲ ልጠይቃችሁ፣ እውነት ይዛችሁ እንዴት ትፈራላችሁ? እውነት ይዛችሁ ውሸት ጋር እንዳትሄዱ አይባልም። እውነት ነው አሸናፊ ነው። እውነት ይዘህ እንዴት ትፈራለህ? ለምን አክትህ ይጥላለህ? አየህ፣ የተደበቀ ምስጥራል ያ እንዳይወጣ ነው። የእውነትም የሚያሳዝናሉ፣ የሚያወሩትን እኮ አያውቁም። ስሙ ያንን ቢሮ በደንብ አድርጋችሁ? ትክክለኛ መልስ ነው። ወገኖች የልንገራችሁ፣ አይነ ስውር ይታዘንለታል እንጂ እንዴት ነው የማታየው አይባልም አይባልም። ሰው እኮ እግዚአብሔር አይኑን ካልከፈተለት እግዚአብሔርን በተመለከተ አይነ ስውር ነው። አይነ ስውር አይታይም እኮ የእግዚአብሔር ነገር። ሞኝነት ነው ለማያምን ሰው፣ በጣም ሞኝነት ነው። በኃጢአታችን በበደላችን ከአይነ ስውርነትን በላይ በኃጢአታችንና በበደላችን ሙታን ነን፣ እኛ የሞትን ነን። ዌር ብላይንድ አናይም ሁለተኛ ቆሮንቶስ አራት አራት የዚህ ዓለም አምላክ የሆነው ዲያብሎስ የማያምኑትን አሳብ አሳውሯል ይላል ምን እንዳያረጉ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላችው? ሁሉ ሰው የክብሩ ወንጌል ብርሃን እንዳያበራለች ሰውን እንደዚህ ማሰብ ትችላለች ፕሊስ እንደዛ አስቡ ሰው ሁሉ የክብሩ ወንጌል ብርሃን እንዳያበራለት አይኑን አሳውሮታል፣ ዲያብሎስ ሰው አያይም። ሲሳደብ፣ ሲጠይቅ፣ ሲያሾፍ፣ ሲቀልድ እኮ እንዴት ነው የማይታይ አይባልም እኮ። እንዲያይ መጸለይ፣ መራራት፣ ማዘን፣ መስማት፣ ጋይድ ማድረግ ነው እንጂ ለምን አላየህም አይባልም። የኢየሱስ አፕሮች እሱ ነበር አፕሮች ሱ ነበር። አትበልጥም አንተ ከአባታችን። አላየችማ ገና መቅጃ የለም። አላየችማ ገና ውሃውም ራሱ አልገባትም ስጠኝ እንግዲህ አውስ እንዳልመላለስ ተመልሽ እንዳልመጣ አልገባትም። ያልገባው ሰው ያሳዝናል እንጂ መበሳጨት አያስፈልግም። ቢ ጉድ ሊስነር ኮንቨርሴሽን ፍቀዱ፣ መነጋገር ልመዱ። ይሳደባል፣ ክፉ ነገር ይናገራል። ከዛ ዞር ስትል ምንድን ነው? ለሃይማኖቴ ነው እውነት ነው። ያሳዝናል። የፈለገውን ይናገራል፣ እንደፈለገ ይሆናል። ከዛ የሆነ ነገር ስትነጋ ለሃይማኖቴን፣ ያሳዝናል፣ እውነትም ያሳዝናል ይታዘናል ክብር ለኢየሱስ ይሁን። ድንቅ መልእክት። ኢየሱስ ብቻውን ነው ያለን። ምንም ማረግ፣ ማረጋ አይቻለንም። ኑ ወረ ኢየሱስ ዘመነን ጴንጤዎች ነን አይደል እንዴ? አይደለንም የሚሉ ሰዎች አሉ። መብታችሁ ነው። እኔ ግን ነኝ። እኔ ጴንጤ ነኝ፣ ክርስቲያን ነኝ። ምን ጴንጤ ኢየሱስ ጌታ፣ ደስ ይለኛል። ክርስቲያን ያደረገኝ ይሄ እውነት ነው፣ መለያችን ነው። ይህንን የሚያምን ግሩፕ ሲባል ይህኛው ልዩነታችን የስም አይደለም፣ የህይወት ነው። በክርስቶስ ኢየሱስ ብቻ ስታምን እግዚአብሔር የዘላለም ህይወት ይሰጣል። እኔ አለሁበት ስትል እግዚአብሔር ከመሀል ይወጣል። ደስ ይላል። ክብር ለኢየሱስ ይሁን። ጴንጤ ነኝ የሚያፍሩ ሰዎች አሉ። ጴንጤ ነኝ። ኢየሱስ ብቻውን ያድናል ብዬ የማምንነት በልጁ አምኜ የዘላለም ህይወት ያገኘው ኢየሱስ ብቻውን በቂ ነው ብዬ አምኛል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙ ቶሎ ይመጣል። ኢየሱስ የሰጠንን ሊያስጥለን የሚወጡ ሁሉ በአሁን የተቆረጡ ይሆኑ፣ በኢየሱስም የተመቱ ይሆን። የሆነ ነገር ሰተው ዋናችንን ሊወስዱ የሚመጡ ሁሉ ዛሬ የተገለበጠ ይሆን። መንፈስ አልሰጥም፣ አልጥልም። የተሰጠን ጸጋ አልጥልም። ድኛለው፣ አልጠልም ጸድቅ ያለው አልጠልም ተፈውሻለው፣ አልጠልም በሱ ረክቻለው አልጥልም። ገና ለብዙዎች በረከት ሆናለው አልጥልም። የተከፈተ በር ሰጥቶኛል አልጠልም ራሴ አልዘጋውም። እስኪ በደንብ አሜን። እጅግ ደስ የሚል ድንቅ መልክ፣ የተሰጠንን ነገር መንገድ ላይ ሜዳ ላይ ጥለን እንድንሄድ የሚፈልጋለን፣ አያገኙም። አልጥልም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ነው ያድናል። ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።